አረቡን ሲገድለው በካሜራ የተቀረጸው ቪዲዮ ውሃ ያሳሳቅ ሰውን ይወስዳል እንደተባለ ሁላ፣ አረቡን ከመግደሉ በፊት ልጁ አረቡን በጣም ያሳሳቀውና በጣም ያጫወተው ነበር። አሁን ከፊት ለፊት በተመለከታችሁት ቪዲዮ ሁኔታ ማለት ነው። ይህ ልጅ እውነት ሰውዮ አናዶት፣ ወይም ሰይጣን አሳስቶት፣ ወይም ደንወዞ አልተሰጠው ይሆናል ይህንን ትልቅ እርምጃና ይህንን ትልቅ ውሳኔ እየወሰነው፣ እንኳንም ተያዘ ለምትሉ ፈጣሪ ይሄ ልጅ ይህንን አረብ ለምን ገደለው የሚለው እንዴት ማሰብ ማገናዘብ እንዴት ያቅተናል? ራቅ አድርገን አሪቀን ነው ማሰብ ያለብን። ይህንን ትልቅ ከባድ ውሳኔ እንዲወስን ያነሳሰው ምንድን ነው? እችን እንዴት ማሰብ አቃታችሁ? እንዴት የሰው ልጅ እኮ የሰውን ልጅ ከመሬት ተነስቶ ዝም ብሎ አይገጥም። ማንም ሰው ምንም ነገር የሚያደርገው የሆነ ነገር ሲሰስ ሲኖር፣ ወይ ተጣልቶ ወይ ተደባድቧል። ዝም ብሎ አንስቶ ናቱን የሚለው እኮ እብድ አይደለም። ወይ ደሞዙን አልተሰጠው ይሆናል። ወይ አረቡ እንደባለፈው ልጅ መጥቶት ይሆናል የሆነ ነገር አድርጎበት ሊሆን ይችላል። ወላሁ አለም ወይ ሰክሮ ገሎት ሊሆን ይችላል። ወይ ንዴት ውስጥ ሆኖ ገሎት ሊሆን ይችላል። እኛ የምናውቀው ነገር የለም። ስለዚህ ፈጣሪ ለቤተሰቡ ፈጣሪ ከቤተሰቡ ከዚህ ልጅ ቤተሰብ ጎን ፈጣሪ ቁም የሚለውን ማለት እያለባችሁ እናንተ ደግሞ ይገደል ይሰቀል ይታረድ ብላችሁ የምታወሩ ሰዎች፣ ሀስቢ ላሂ ወኒዕም አልወኪል። በጣም አሳዘናችሁኝ። በጣም አስፈራችሁኝ። በጣም እኔ በዚህ ደረጃ አልጠበኳችሁም ነበር። የእውነት በዚህ ደረጃ እንደዚህ ወርዳችሁ እንደዚህ ዝቅ ብላችሁ ታስባላችሁ? የሚለው እናንተ ከልጁ በምንም አይነት ነገር የምትነናነሱ ነገር እንደሌለ በዚህ ማወቅ አለባችሁ ከልጁ እኩል እንደገደላችሁ፣ ይህንን ነገር በማለታችሁ ከልጅ እኩል ሰውየውን እንደገደላችሁት እንዳትረሱ። የእያንዳንዳችሁ ፈጣሪ አውጣ፣ ከቤተሰብህ ጎን ፈጣሪ ይቁም። በአንተ ስቃይ የምትሰቃይ እናት አለች። በአንተ ጥፋት የሚሰቃይ አባት አለህ። በአንተ ስቃይ የሚሰቃይ ወንድም፣ የሚሰቃይ ዘመድ፣ የሚሰቃይ ጎረቤት እንዳለ ብላችሁ ከማሰብ ይልቅ የሚታስቡትን ድርጊት የሚታውሩትን ነገር አጅብ አጅብ አጅብ፣ የጭካኔ ጥግ! ወላህ ላዚም ልጁ እንኳን መሞቱ አይቀር መገደሉ አይቀር። አረብን ነው የገደለው፣ አረብ ለዛም፣ የሳውድ አረቢያ ዜጋ ነው የገደለው። የእናቱን ሆድ እንኳን ቢገባ አይደለም መደበቅ ማይቀርለት መያዙ ማይቀይሩየለት ነገር ነው። ግን እኔ ለእናንተ የሚላችሁ ነገር በረሃ ላይ ሆናችሁ፣ ሳውዲ አረቢያ ጅዳ ላይ ሆናችሁ የበቅ እረኛ የግመል እረኛ የሆናችሁ የእያንዳንዳችሁ እባካችሁ ተጠንቀቁ። ችግር ውስጥ ብትገቡ ከአረቦች ብትጣሉ መፍትህ ማድረግ ለኤምባሲ መናገር። በህዋ የሄዳችሁ በባህር የሄዳችሁ ከሆነ ደግሞ ነገሮችን በስነ ስርዓት ለማስተካከል ሞክሩ እንጂ እንደዚህ አይነት ከባድ እርምጃ ከባድ ስሰት እንዳትወስኑ። ባለፈው በቅርብ ጊዜ ነበር የእኛ ሀበሻ ነበር የሳውዲ አረቢያ ወጣት የገደለ ነበር። አሁን ደግሞ ይሄ የገዛ ከፊሉ ነው የገደለው። በጣም የሚያስፈራ ዘመን ነው። አንድን ነገር ከማድረጋችን በፊት ረጋህ ብለን ተረጋግተን አንዴ ሁለቴ ሶስቴ አራቴ አምስትም ስድስትም ደጋግመን ደግመን ደጋግመን ማሰብ ማገናዘብ አለብን። ይህ የምናደርገውን ነገር ምን ላይ እጥለኛል፣ ምንስ አይነት ጉዳት ያመጣብኛል የሚለውን ነገር ማናችንም ብንሆን በሕይወታችን መርሳት የሌለብን አንደኛውና አንዱ ነገር ነው። በነገራችን ላይ ነገሮችን ተሳስተን ካደረገን ልክ እድሜ ልክያችን ሁሉም ነገር ህይወታችን እየተሳሰተ እየተመሰቃቀለ ነው የሚሆንብን። ለዛ ነው ደግመን ደጋግመን ማሰብ አለብን ብዬ ያልኩት ማለት ነው። እና ሁሉም ነገር በጣም ያስጠላል፣ ይደብራላል። ፈጣሪ ከቤተሰቦቹ ጎን ይሁን። ይሄ ነው የሚለው ቆም ብላችሁ አስቡ። አንዴ አንድን ነገር ለማድረግ ትንሽ ሰከንድ አይወስዱባችሁ ምን ይገጥመኛል የሚለውን መርሳት እንዳትረሱ። አመሰግናለሁ። እራሳችሁን ጠብቁ እባካችሁ።